ሰላም ሰላም፣ ውድ የአሚ ዩቲዩብ ተከታታዮች፣ ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ በዓለም ላይ እንደ ስሙ ተዓምር እየሰራ ያለው ስለ ራጂ አሸናፊ ለነገራችሁ ነው የተከሰትኩት። ራጂ የሚለው ቃል የአፋን ኦሮሞ ቃል ሲሆን ትርጉሙ ተዓምር ማለት ነው። ስምን መላክ ያወጣዋል እንዲሉ ታዲያ በዚህ ቃል የተሰየመው ራጂ አሸናፊ በፊዚክስ ተዓምር እየሰራ ይገኛል። ራጂ ተወልዶ ያደገው ከአዲስ አበባ 700 ኪሎ ሜትር ርቀት ላይ በምትገኘው የቄለም ወለጋ ጊዳሚ ነው። የስምንታ ክፍል ውጤቱን ከፍተኛ ስለነበር የኦሮሚያ ልማት ማህበር በሚያስተዳድረው ኦዳ ልዩ አዳሪ ትምህርት ቤት የመማር ዕድል አግኝቷል። ለቤተሰቡ ዘጠነኛ ልጅ የሆነው ራጂ በቤተሰቡ ውስጥ ትምህርት እንደ ምርጫ ሳይሆን እንደ ሕይወት መመሪያ ስለሆነ ሁሉም የቤተሰቡ አባላት መማራቸውን ተናግሯል። ኦዳ ካስፈተናቸው የመጀመሪያዎቹ የ12ኛ ክፍል ተማሪዎች መካከል የሆነው ራጂ በሀገር አቀፍ ደረጃ ሁለተኛውን ከፍተኛ ውጤት 647 በማስመዝገብ አዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ ተቀላቀለ። ከአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ አስቱ በአፕላይድ ፊዚክስ እና በአፕላይድ ሂሳብ ከፍተኛ ውጤት በማስመዝገብ በ2014 ዓ ም በሁለት ዲግሪዎች ተመርቋል። በዩኒቨርሲቲ ቆይታው በስልሳ የትምህርት አይነቶች ኤ ያገኘ የመጀመሪያው ኢትዮጵያዊ ተማሪ በመሆን እውቅና አግኝቷል። ባስመዘገበው ከፍተኛ ውጤት በዓለም አቀፍ ደረጃ ታዋቂ ከሆነው የማቹሴት ቴክኖሎጂ ኢንስቲትዩት የድህረ ምረቃ የትምህርት እድል አግኝቷል። በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ የመጀመሪያ ዲግሪውን ሲማር ባሳየው ልዩ የአካዳሚክ ብቃት ቀጥታ የዶክትሬት ዲግሪ ትምህርት እድል ያገኘው ራጂ በሶስተኛ ዲግሪ ትምህርቱም ከፍ ያለ እውቅና ቀጥሏል። ራጂ አሁን በማሳቹሴትስ ቴክኖሎጂ ኢንስቲትዩት እየተማረ ያለው የኢንጂነር ፊዚክስ አካል የሆነውን ቲዮሬቲካል ፊዚክስ ሲሆን ለትምህርቱ ልዩ ፍቅር እንዳለው ይገልፃል። በቲዮሬቲካል ፊዚክስ መስክ የምርምር ጽሁፎችን ከአሜሪካ ፕሮፌሰር ባርተን ስዊበች ጋር በጋራ አሳትሟል። በማሳቹቴስ ቴክኖሎጂ ኢንስቲትዩት ትምህርቱን ከመጀመሩ በፊት በጣሊያን ትሪስቲ በሚገኘው አብዱል ሰላም ኢንተርናሽናል ቲዮሬቲካል ፊዚክስ ማዕከል አይሲቲፒ የአንድ ዓመት ኮርሶችን ወስዷል። በ2023 ከዚህ ተቋም የአይሲቲፒ በከፍተኛ ኢነርጂ ኮስሞሎጂ እና አስትሮፓርቲክል ፊዚክስ የተሰጡትን ኮርሶች ሲያጠናቅቅ በዘርፉ ካሉት ከፍተኛ ምሁራን የአንዱን እውቅና ያገኘበት ውጤት በማስመዝገብ ነበር። ራጂ ወደፊት ራዩን ሲገልጽም የቴዎሬቲካል ፊዚክስ ሊቅ ሆኖ ወደ ኢትዮጵያ በመመለስ በኢትዮጵያ ዩኒቨርሲቲዎች የቲዎሬቲካል ፊዚክስ ማዕከላትን ማቋቋምና ለተማሪዎች እድል መፍጠር መሆኑን ይናገራል። ወጣቱ ኒውዮርክ በሚገኘው የተመድ ዋና መስሪያ ቤት በተካሄደው ዓለም አቀፍ የንግድ ሀሳባዊ ፊዚክስ መድረክ ላይ ተገኝቶ የወደፊት ራዕዩን አጋርቷል። ራጂ በመድረክ ላይ ከትውልድ ሀገሩ ኢትዮጵያ እስከ ማሳቹሴትስ ቴክኖሎጂ ኢንስቲትዩት ያደረገውን ጉዞ እና የገጠመውን ውጣ ውረዶች ዘርዝሯል። በኢንስቲትዩቱ የሚገኙ መምህራን ቀጣዮቹ የዓለም የሳይንስ ሊቃውንት እንደሚያፈሩ እምነት እንዳለው እና እሱም ይህንን እድል በማግኘቱ ደስተኛ መሆኑን ገልጿል። ባደገበት አካባቢ ባሉ ትምህርት ቤቶች ሌላው ቀርቶ በቂ ወንበሮች እና ጠረጴዛዎች እንዳልነበሩ የሚጠቅሰው ራጂ ዩኒቨርሲቲ እስከሚገባ ድረስ ኮምፒውተር አግኝቶ እንዳማያውቅ ይናገራል። የተፈጥሮ ሳይንስ ፈጣን ውጤት ስለሚያሳይ እና ከባድም ስለሆነ ብዙዎች እንደማይመርጡት ገልጾ የሁለተኛ ደረጃ ትምህርቱን ሊያጠናቅቅ ወደ መጨረሻው ሲደርስ ስለ ኳንተም ፊዚክስ ሰምቶ በፍቅሩ መውደቅም ገልጿል። በኢትዮጵያ ውስጥ ቴዎሬቲካል ፊዚክስ የሚያስተምሩ ዩኒቨርሲቲዎች ስለሌሉ አፕላይድ ፊዚክስ ለመማር መወሰኑን ያወሳው ራጂ በዚያም በርካታ ውጣ ውረዶች ቢኖሩም ዓላማው ላይ አተኩሮ መስራቱን ተናግሯል። አሁን ባለበት ማሳቹሴትስ ቴክኖሎጂ ኢንስቲትዩት ከዓለም ዙሪያ ከመጡ ተማሪዎች ጋር ያለው ፉክክር ከባድ ቢሆንም በትምህርቱ ደስተኛ መሆኑንና ከሁሉም በላይ መምህራኑ በተማሪዎቻቸው ላይ ያላቸውን እምነት ብርታት እንደሆነው አንስቷል። ባደጉት ሀገራት ያሉ ተማሪዎች መሰረታዊ ሳይንስን ከታች ጀምረው እየተማሩ ስለሚመጡ በኢንስቲትዩቱ ያላቸው ብቃትና ፉክክርም የላቀ እንደሆነና በኢትዮጵያም እንደዚህ አይነቱ ባህል መለመድ እንዳለበት ጠቁሟል። በማሳቹሴት የቴክኖሎጂ ኢንስቲትዩት ሶስተኛ ዲግሪ እየሰራ ያለው ብቸኛው ጥቁር እንደሆነ የተጠቀሰው ራጂ በዓለም ላይ በርካታ ልዩ ተሰጥኦ ያላቸው ተማሪዎች ስላሉ እድሉም ቢያገኙ ዓለም የነገዎቹ ምርጥ ሳይንቲስቶች ልታገኝ እንደምትችል ተናግሯል። ራጂ በግሉ በተለያዩ አጋጣሚዎች ባደረጋቸው ቃለመጠይቆች ወደኋላ ስለሚጎትቱት ችግሮች ማሰብ እንደማይፈልግና ከችግሮቹ ውስጥ እድሎቹን ለማግኘት እንደሚጥር ተናግሯል። እውነትም እንደ ስሙ ራጂ ራጂ ማለት ተአምር የሚል የአማርኛ ትርጉም አለው። ራጂ ማለት በኦሮምኛ ነው። እውነትም ራጂ በአለም ላይ